የፌዴራል መንግስቱ አሁን ተዳክሟል ኤርትራም ከጎናችን ስለሆነች የጦር መሳሪያ ማስገቢያም የሱዳንን በር ወልቃይትን ከአማራ ነጥቀን እንያዝ ከዛ ፌዴራል መንግስቱን በመሳሪያ ገጥመን እናሸንፋለን ኢትዮጵያም ትበታተናለች እያለን ነው ህወሓት ከኤርትራ መንግስት ጋር ይህን የመከረበት መረጃ ይፋ ወጥቷል። የፌዴራሉ መንግስትና የአማራ ክልል በይፋ የተፈናቀሉ የትግራይ ተወላጆችን በመመለስና የቀሩብ ካሉ ኑ ተመለሱ ብለው መቋቋሚያ ጭምር በመስጠት እስካሁን ጥሪ እያደረጉ ይገኛል። ህወሓት ግን ጥቂት የቀሩ ተፈናቃዮችን ሰልፍ በማስወጣት እንዲሁም በመያዣነት በመጠቀም ወደ ወልቃይት መመለስ ይፈልጋል። ከአንድ ሚሊዮን የትግራይ ህዝብ በላይ አልቋል ያለን ህወሓት አሁን በይፋ ልክ የባለፈው ጦርነት ቀስቀስ አይነት ጀምረዋል። ሰላም ጤና ይስጥልን። የሀገር ድምፅ ቤተሰቦች ለሰዓቱ የተሰናዳው ልዩ የመረጃ ክፍለ ጊዜ እነሆ ተጀምሯል። ይህ የመረጃ ጊዜ አንድ ስማቸው እንዲጠቀስ ያልፈለጉ ባለሙያ የጻፉልን የላኩልን መልእክት ነው። ሙሉ መልእክቱ እንደሚከተለው ይቀርባል። ለቻናላችን አዲስ የሆናችሁ ሰብስክራይብ እንድታደርጉ እየጋበዝን በቀጥታ ወደ ዝግጅቱ ተሻገርን። ከጥቂት ዓመታት በፊት ልክ እንደ አሁኑ በገባይ መጠን ጦርነት እንዳይነሳ ስጽፍ ያለኝን ሐሳብ ሳወርድ ከያቅጣጫው ሰው በፈለገው መንገድ እየተረተረ ብዙ ሲሌ ነበር። ብዙ ስድብም ሲያወርድ ነበር። ፖለቲካ እንደ ጥላ ነው። የሆነ ወቅት ወጀብ ልክ ፀሐይ ስትኖር ጥላ እንዳለ ሁሉ ፀሐይ ስትጠልቅ ጥላም ይሸሻል ይል ነበር። ሌሊን ያኔ ግማሹ ጁንታ ሲለኝ፣ ሌላው ብልጽግና ብቻ የፈለገውን ሲል እኔ ግን ጦርነት አውዳሚ ነበር አቋሜ። ብዙ ኋላ ቀሮች ጭራሽ ሌላም ሌላም ሲሉ ነበር። አሁን ያሁሉ እልቂት ተከሰተና ከመቼው ለጦርነት ግብ ግብ። ድጋሚ እንደበቃን ለማመን ይከብዳል። ከአንድ ሚሊየን የትግራይ ህዝብ በላይ አልቋል ያለው ህወሓት አሁን በይፋ ልክ የባለፈው ጦርነት አይነት ቀስቀሳ ጀምሯል። ስለዚህ ጦርነት አይጠቅምም ብሎ መናገር አሁንም ብልጽግና ወይም የትግራይ ህዝብ ጠላት ያስብላል። ግርምት ያጭራልም ይደንቃልም። ህወሓት ያለ ጦርነት ህልውና የለውም። ህልውናው ውሸት ቀምሮ የትግራይን ህዝብ ለስልጣኑ ሰዓት ውስጥ መማገር ነው። ያ ሁሉ ዋጋ ተከፍሎ አሁንም የቀረውን ወጣት ለማስፈጀት እባካችሁ ወደ ጦርነት እንግባም የሚሉ የህወሓት ዋና አመራሮች ግፊታቸው ተሰምቶ እነሆ መሳሪያ መወልወል ህወሓት ጀምረዋል። ስለዚህ ጦርነት አይጠቅምምም ህወሓት ከድርጊቱ ይታቀም ማለት የትግራይ ህዝብ ጠላትነት ካስባለው ምንም ማድረግ አልችልም። አሁንም ላለው አንድ ክልል ከሀገር አይበልጥም። የትኛውም ክልል ይሁን የቱም ህወሓት ልማት ለህዝቡ ላምጣ እንኳን አላለም። ፌዴራል መንግስቱ የሚበጀውን ለትግራይ ህዝብ እሱ ለመሳሪያ ግዢ ያውለዋል። ህወሓት ልማት ለህዝቡ ላምጣ እንኳን አላለም። ፌዴራል መንግስቱ የሚበጅተውን በጀት ለትግራይ ህዝብ እሱ ለመሳሪያ ግዢ ያውለዋል። ትልቁ ፖለቲካ እዚህ ላይ ነው። የፌዴራል መንግስቱ አሁን ተዳክሟል። ኤርትራም ከጎናችን ስለሆነች የጦር መሳሪያ ማስገቢያም የሱዳንን በር ወልቃይትን ከአማራ ነጥቀን እንያዝ፣ ከዛ ፌዴራል መንግስቱን በመሳሪያ ገጥመን እናሸንፈዋለን። ኢትዮጵያም እየተበታተነች ነው። ይህን የመከረበትን ህወሓት ከኤርትራ ጋር ሙሉ መረጃው በይፋ ወጥቷል። የፌዴራል መንግስትና የአማራ ክልል በይፋ የተፈናቀሉ የትግራይ ተወላጆችን በመመለስና የቀሩትንም ካሉ ኑ ተመለሱ ብለው መቋቋሚያ ጭምር በመስጠት እስካሁን ጥሪ እያደረጉ ነው። ህወሓት ግን ጥቂት የቀሩ ተፈናቃዮችን ሰልፍ በማስወጣት እንዲሁም በመያዣነት በመጠቀም ወደ ወልቃየት መመለስ ይፈልጋል። አብይ አህመድ ተዳክመዋል ከኤርትራ ጋር ሆነን እናሸንፈዋለን፣ ዲስኩር ለህዋት የትም እንደማያደርሰው ሌላ ነገር ያሻም በተአምር እንዲያውም ከባለፈው ጦርነት በላይ ህወሓት አሁን የሚጀምረው ጦርነት በእጅጉ ይከፋበታል። ግልብ ፖለቲካዊ የትንተናና መሬት ላይ ያለ እውነት ይለያያል። ምናልባትም የበፊቱ ጦርነት አመታት ወስዶ ሊሆን ይችላል። የአሁኑ ግን ይለያል። ህወሓትን እስከ ወዲያኛው መሸኘት ብቻ ሳይሆን ሙሉ ስሙንም ከኢትዮጵያ እንደሚሰርዙ ጠቅላዩ የተናገሩት ሀቅ ነው። አሁንም ይህ ብልጽግናን መደገፍ የሚመስላቸው ህወሓትን ተው ማለት የትግራይን ህዝብ መጥላት አድርገው የሚያዩ አሉ። ምንም ላደርጋቸው አልችልም። የጅል ፖለቲካ ሰበብ እየፈለጉ መተንኮስ ማለቃቀስ ነው። ያ ደግሞ አይጠቅምም ከዚያ የከፋ ጦርነት ህወሓት ከስህተቱ በመማር ፌዴራል የሚበጅተውን ከመሳሪያ ግዥ ይልቅ ለትግራይ ህዝብ ልማት ላይ በመዋል የአማራ ክልልና ፌዴራሉ ኑ ብሎ የተፈናቀሉትን ይመልሱ ዘንድ በማድረግ በጥሩ ተግባር ለትግራይ ሲሰራ አይተን ቢሆን ጥሩ ነበር። አሁንም የትግራይ ተወላጆች ይህንን ከንቱ መንገድ ከባለፈው በመማር ህወሓትን ማስቆም ይጠቅማል። ይህ ሳይሆን ቀርቶ ሌላ ክስተት ከተፈጠረ ግን ጉዳቱ እየከፋ ነው። መሳሪያ ማሳሪያ በመወልወል ጦርነት በመክፈት የአማራን ግዛት ወልቃየትን በመያዝ ሀገሪቱን ሙሉ አደጋ ላይ መጣል ከዚህ በኋላ የሚቻል አይመስለኝም። ከሌሎች ሀዶች ጋር ከመፋለም ባለፈም የአራት ኪሎ ቤተ መንግስት የስልጣን ህልና የሆነውን ወልቃየትን ፌዴራል መንግስቱ ዝም ብሎ ህወሓት ይይዛል ማለት ልክ እንግሊዛውያን እንዳሉት በእንግሊዝ ሰማይ ፀሐያ ጠልቅም ነው። አብይ አህመድ ወልቃየትን ለህወሓት ክፍት ሰጥቶ የመጣበትን መዘዝ ጠንቅቆ ያውቋል። ጭራሽ ሱዳን በርን ለህወሓት ክፍት የሚያደርግ መሪ በኢትዮጵያ ታሪክ ይፈጠራል ብሎ ማመን አይቻልም። አሁንም የተፈናቀሉ ይመለሱ፣ ህወሓት ይልቀቃቸው። ጦርነት አይጠቅምም። ወደ ልማት የትግራይ ህዝብ የሚረፍ ይህንን መምከር የትግራይ ህዝብ ጠላት መሆን ካስባለ ምንም ላደርግ አልችልም። ጭራሽ ጦርነት ይብቃ እያልንም ጦርነት ቀስቃሻስ ብሎናል። አይ ጦርነት ይሻለናል፣ እገጥማለሁ፣ ለእኔ ጦርነት የህፃን ጨዋታ ነው አሁን ኤርትራ አለችልኝ ብሎ ልቡ ካበጠ ህወሓት መንገዱን ጨርቅ ያርግለት። አይደለም መቀሌ፣ አሁን ቀይ ባህርም ሰተት ብሎ ለመግባት የሚያስችል ብቃት የታጠቀ ጦር አለ። ከጀመሩ በኋላ ማለቃቀስ ከጀመሩ በኋላም ማለቃቀስ ስም መስጠት አይሰራም። አሁንም ሀገር ትቅደም፣ ህዝብ ይቅደም፣ ሰላም ይቅደም፣ ልማት ይምጣ። እሱን እንደ አንድ ኢትዮጵያ ወጣት ደጋግሜ እመክራለሁ። የተወደዳችሁ ተመልካቾቻችን፣ ለሰዓቱ የተሰናዳው ልዩ መረጃችን የተከታተላችሁትን መስል ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። ሰላም ለምድራችን፣ ሰላም ለኢትዮጵያ። ጤና ይስጥልን።